ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ ዕድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የተወደዳችሁና የተከበራችሁ የሀዋሳ ሙሉ ወንጌል አማኞች ቤተ ክርስቲያን ምዕመናንና አገልጋዮች እንዲሁም በኢትዮጵያና በዓለማችን በተለያዩ ስፍራዎች የምትኖሩ በክርስቶስ ኢየሱስ የእግዚአብሔር ቤተሰቦች የሆናችሁ ቅዱሳን በሙሉ እንኳን ለ2017 የጌታችንና የመድኃኒታችን የኢየሱስ ክርስቶስ የስቅለት እና የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። ይህንን ጊዜ በምናስብበት ጊዜ በእኛ በኢትዮጵያውያን የዘመን አቆጣጠር መሠረት ይሄ ወቅት የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መከራውን ሞቱንና ትንሣኤውን የምናስብበት ወቅት እንደሆነ ሁላችሁም ታውቃላችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሞት ታልፎ የተሰጠበት የሞተበት፣ እንዲሁም ደግሞ በሦስተኛው ቀን ከሙታን የተነሳበት ወቅት ነው። ይህንን ወቅት ስናስብ ልናስባቸው፣ ልንረዳቸው የሚገቡን ሁልጊዜ የማንዘነጋቸው ነገሮች አሉን። የመጀመሪያው ነገር ለምንድን ነው ጌታ ኢየሱስ ክርስቶስ መከራን የተቀበለው ለምንድነው ጌታ ኢየሱስ ክርስቶስ የተሰቀለውና የሞተው ደግሞም የተነሳው የሚለውን ማሰብ አለብን። ይህንም በምናስብበት ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ መከራን የተቀበለው የሞተውና በትንሣኤ ኃይል የተነሳው የመጀመሪያው አዳም በሠራው ኀጢአት ምክንያት የሰው ልጆች ሁሉ ከእግዚአብሔር ተለይተው ርቀው በእግዚአብሔር ቁጣ ውስጥና በእግዚአብሔር ፍርድ ውስጥ ነበሩ። ይሄ ደግሞ እኔና እናንተንም የሚመለከተን ጉዳይ ነው። ስለዚህ እግዚአብሔር ከምሕረቱ የተነሳ በኃጢአት ምክንያት ከሱ የራቀውን ከሱ የተለየውን እና በእግዚአብሔር ፍርድ ውስጥ ያለውን ሰው እንደገና ወደ እቅፉ ለመመለስ በማሰብ ልጁን ኢየሱስ ክርስቶስን ለዓለም ቤዛ እንዲሆን አሳልፎ በመስጠት ነው። ዋናውና ትልቁ ነገር ጌታችን ኢየሱስ ክርስቶስ መከራን የተቀበለው የሞተውና ከሙታን የተነሳው ስለኛ ኃጢአት ስለኛ በደል ስለኛ መተላለፍ ነው። ስለዚህ ሁል ጊዜ ይህንን ማሰብ አለብን። ሁል ጊዜ ይህንን መዘንጋት የለብንም። ጌታችን ኢየሱስ ክርስቶስ መከራ በመቀበሉ በመሞቱ እና በትንሣኤው እኔና እናንተ ያገኘናቸው ብዙ ነገሮች አሉ። በመሞቱ ምክንያት ለእኔና ለእናንተ ጌታችን መድኃኒታችን ኢየሱስ ክርስቶስ ምስዋዕት ሆኖልናል። ምትክ ሆኖልናል። እኛ መሞት የሚገባንን እሱ ሞቶልናል። እኛ ልንቀበለው የሚገባውን ፍርድ እሱ ወስዶልናል። ይሄ ብቻ አይደለም፣ ሁላችሁም እንደምታውቁት የእግዚአብሔርን ቁጣ በማብረድ ፍርድን አስወግዶልናል። መጽሐፋችን እንደሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ በመሞቱ ቤዛ ሆኖናል፣ ተቤዥቶናል፣ መልሶ ዋጋ ከፍሎ የእግዚአብሔር አድርጎናል። ከዚህም ባለፈ ይቅርታን አስገኝቶ ከእግዚአብሔር ጋር አስታርቆናል። የአምላካችን የእግዚአብሔር ስም የተባረከ ይሁን። ይሄ በሞቱ ያገኘነው ትልቅ ነገር ነው። ሌላው ደግሞ መጽሐፍ ቅዱሳችን እንደሚያስተምረን በትንሣኤው ደግሞ ያገኘነው ነገር አለ። ዳግመኛ ለመወለዳችን የእግዚአብሔር ልጆች ለመሆናችን ማረጋገጫችን ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ። ቅድም ባነበብኩት ክፍል እንደተመለከት ነው ማለት ነው። ክፍሉን ላንብበው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምህረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ስለዚህ በትንሣኤው እኔና እናንተ በእግዚአብሔር ዳግመኛ የተወለድን ወንዶችና ሴቶች ልጆች ሆነናል። የእግዚአብሔር ልጆች መሆናችን ትንሣኤው ማረጋገጫችን ነው። መጽሐፍ ቅዱስ ሲናገር እንደምታውቁት ለተቀበሉትም በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይህንን ስልጣን ያገኘ ነው ስለእኛ መከራ የተቀበለውን ስለእኛ የሞተውን በሦስተኛ ቀን የተነሳውን መድኃኒታችንን ኢየሱስ ክርስቶስን በማመናችን ነው። ይሄ ብቻ አይደለም። መጽሐፍ ቅዱሳችንን ስንመረምረው የሚያስተምረን በእግዚአብሔር ፊት ለመጽደቃችን ዋናው ትልቁ ነገር የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞትና ትንሣኤ ነው። ይህንን በሮሜ መጽሐፍ ላይ ታገኛላችሁ። ስለዚህ በጌታችን በኢየሱስ ክርስቶስ መከራና ሞት እንዲሁም ትንሣኤ እኔና እናንተ ያገኘነው ብዙ ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገልን ነገር የከፈለልን ዋጋ እጅግ ክቡርና ውድ ነው። ስለዚህ በቀሪው ዘመናችን በቀሪው ጊዜያችን ይህንን እያሰብን ለእግዚአብሔር ተገቢውን ክብር ልንሰጠው ይገባል። እንዲሁም ደግሞ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ወንጌል የሚገባውን ኑሮ ልንኖር ይገባናል። በሌላ በኩል ደግሞ ይህንን የጌታችንን የኢየሱስ ክርስቶስን የስቅለት እና የትንሣኤ መታሰቢያ በዓል ስናከብር ማሰብ ያለብን ብዙ ነገሮች አሉ። የመጀመሪያው ነገር ደህንነታችንን ማሰብ አለብን። እግዚአብሔር በምህረቱ በቸርነቱ፣ በመልካምነቱ፣ በበጎነቱ ያደረገልን ነገር ፍቅሩን ልናስብ ይገባናል። መጽሐፍ ቅዱሳችን እንደምታውቁት በዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ እንደዚህ ይላል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ይሄንን እንዲሁ የወደደንን እግዚአብሔርን ልናስበው ይገባናል። ለሱ ለእግዚአብሔር የሚገባውን ክብር ደግሞ እኔና እናንተ ልንሰጥ ይገባናል። ፍቅሩ ነው ወደዚህ ያመጣን። እንግዲህ ወደ ማጠቃለሉ ስመጣ ይሄንን የጌታችንን የኢየሱስ ክርስቶስን የስቅለት እና የትንሣኤ መታሰቢያ በዓል ስናከብር ትልቁ ነገር በእኛና በእግዚአብሔር መካከል በክርስቶስ ኢየሱስ እርቅ መፈጸሙን ማሰብ አለብን። እንደ ታረቀ ሰው መኖር አለብን። እንደ ታረቀ ሰው ማሰብ አለብን። እንደ ታረቀ ሰው መመላለስ አለብን። በሌላ በኩል ደግሞ ይህንን እውነት ላልተረዱ ወገኖቻችን፣ ወንድሞቻችን፣ እህቶቻችን፣ ቤተሰቦቻችን ይህንን እውነት ልናስረዳቸው፣ ይህንን እውነት ልናካፍላቸው እኔና እናንተ ይገባናል። በክርስቶስ ኢየሱስ ያገኘ ነውን የዘላለም ሕይወት በክርስቶስ ኢየሱስ የተቀበልነውን እውነት ለሌሎች ወንድሞቻችንና እህቶቻችን በተለይም በጨለማ ውስጥ ላሉት፣ በእስራት ውስጥ ላሉት፣ በሞት ውስጥ ላሉት ልናካፍላቸው እኔና እናንተ ይገባናል። ከዚህ በተጨማሪ ደግሞ በዙሪያችን ያሉትን ችግረኞችን ማሰብ አለብን። እውነት ነው፣ ችግረኞችን በእውነት መርዳት የሚችል እግዚአብሔር ነው። እግዚአብሔር ደግሞ የሚረዳው በእኔና በእናንተ በኩል ነው። እርግጥ ነው እሱ እግዚአብሔር ብዙ መንገድ አለው። ስለዚህ እኔና እናንተ የተቸገሩትን ወንድሞቻችንን እህቶቻችንን ወገኖቻችንን በልዩ ልዩ መንገድ ልንደግፋቸው ልናስባቸው ይገባናል። መልካም የስቅለትና የትንሣኤ በዓል ይሁንላችሁ። አመሰግናለሁ።